መታወቂያ ቤቴ የግሌ መጠሪያ የግሌ መጠሪያ ማተ በምልክቴ በሰማይ በምድር በሰማይ በምድር የሰጠሽለኔ ጥበብን ከእግዚአብሔር

ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ። እኔ ስለ ገሬ እቃወማለሁ አጥብቄ በብርቱ ስለ ሃገር ፍቅር የባኝ በእውነቱ

እናመሰግናለን በጥልቅ መመሰጥ ውስጥ ያስገባን ነበር፣ አይደል? በተለይ የመጨረሻው በጣም ቆንጆ ውድድር እያሳለፍ እንገኛለን። ፋናል አምሮት አምስተኛው አሸናፊዎች አሸናፊ ላይ እንገኛለን። ተወዳዳሪዎች የመጀመሪያ ዙር ስራዎቻቸውን እያቀረቡ ይገኛሉ። ናሆም ነጋሽ በኤልኤም አንድ ተወክሎ የቴድሮስ ታደሰን አንቺ ሀገር እንዴት ነሽን፣ እንዲሁም ደግሞ ስራፌል ደረጀ በኤልኤም ሁለት ተወክሎ የጋሽ ጥላሁን ገሰሰን ቃል ኪዳንን ነበረ ያቀረቡልን። እጅግ አድርገን እናመሰግናለን። ዳኞች ብዙ ጊዜ ኦሪጂናል ስራውን ወይም ደግሞ መጀመሪያ ዘፋኙ የሰራውን ስራ ይዛችሁ ብትመጡ ይበረታታል ይባላል። እና የጋሽ ጥላሁን ገሰሰን ቃል ኪዳንን ዳዊት ጽጌ እንዳዲስ ዘፍኖት ነበረ፣ ግን በጣም ድንቅ አድርጎ ደግሞ ሱራፌል አቅርቦታል። እናመሰግናለን። ሱራፌል ና ናሆም መልካም ድል እንዲሆንላችሁ እንመኛለን። የክብር ዳኛችን አስተያየት ብቻ ይሰጡልናል፣ ወደ እርስዎ አልፋል። እሺ እኔ ከናሆም ነው የምጀምረው። ናሆም በጣም የሚገርም አይነት ድምፅ ነው ያለ በጣም ከባንዱ ጋር ካንተ ድምጽ ጋር በጣም የሚገርም አይነት ሳውንድ ነው የሆነ ሲዲ እየሰማው አይነት ነገር ነው የመሰለኝ። በእውነት ለመናገር በጣም አሪፍ ነው፣ በጣም ቆንጆ ነው። ትንሽ ስትጀምር ብቻ ያስታውቃል ፍርሃት ምናምን እንደሆነ ገና ወደ ስቴጅ እየገባ የመጀመሪያውን ጉርጉሮ የለ እሱ ጋር ብቻ ነው ትንሽ እንከን ያየሁብህ። በተረፈ በጣም አሪፍ ነው። በርታ፣ ጎበዝ ልጅ። እሺ፣ ወደ ሱራፌል። ያንተም ልክ ያው በእንጉርጉሮ ነው የጨረስከው የሚቀጥለው ምናምን አላልከውም አሪፍ ነው። ትንሽ የልጅነት ድምጽ ያለህ ይመስላል በጣም ለስላሳ ነው፣ ስሙዝ ነው ድምጽህ። በጣም ለጆሮ ደስ ይላል ጣፍጣል። በጣም አሪፍ ነው። አልፎ አልፎ ችላ ትላቸዋለህ ጉርጉሮች፣ ጉርጉሮዎችን የሆነ የሆኑ ቦታዎች ላይ ችላ ማለት ብቻ እሱን ነገር አስተውል እንዳትረሳ። በተረፈ በጣም አሪፍ ነው። ለሁለታቸውም በጣም አድናቆታለሁ። እናመሰግናለን ተመልካቾችስ እናንተስ ምን ትላላችሁ ሰማንያ ሁለት ሀያ ሁለት ደግሞ ስራዎቻቸውን ስትወዱላቸው ያልተገደበ ድምፅ የምትሰጡበት መስመር ነው እናመሰግናለን እንቀጥላለን ዳኞች እንኳን ደህና መጣችሁ በድጋሚ እንኳን ተገናኘን መቀጠል ስላላችሁ በቅድሚያ ዘሪሁን እንኳን ደህና መጣህ ከእኛ ጋር ሆነህ እዚህ በዳኝነት ማእከላችን ስለተገኘ በጣም ደስ ብሎኛል በጣም የማደንቀው ሳክስፎኒስት ነው በአጋጣሚ እሱን ያስተማሩት አስተማሪና የኔም ባለቤት ያስተማሩት አስተማሪ አንድ አይነት ናቸውና ጥሩ የሳክስፎን ፐርፎርማር ነውና አደንቀሃለሁ። እንኳን ደህና መጣ። ወደ እናንተ ልምጣና ናሁም ነጋሽ የቴዎድሮስ ታደሰ በጣም ቆንጆ ዘፈን፣ በጣም ቆንጆ ልክክ ያለ ላንተ ለልክ የተሰራ ነው የሚመስለው። ከውጭ ሲ ያለውን የመጀመሪያውን እንጉርጉሮ ስትል እንዴ ናሆም ትንሽ ወደ ቴዲ ሊሄድብኝ ነው እንዴ ድምፁ ብዬ ነበረ። በኋላ ግን የራስህ ድምጽ ውስጥ እየገባ መጣ። በጣም ቆንጆ ነው። ቅሬታ የነበረችኝ እዛ ጋ ነው። በተለይ እንደዚህ በተለያየ የቅኝት ቫራይቲ ውስጥ ያለ ዜማን መጫወት እዛ ውስጥ ሆነ በደንብ ሪትሙን ጠብቀ በደም ከለርፉል የሆነ ፐርፎርማንስ ነው የተጫወጥከው። ና በጣም ደስ ብሎኛል። ጎበዝ አስር ሺ ሰጥቻል። ሱራፌል ደረጀ የጋሽ ጥላውን ገሰሰን ለውዲቷ የሚለውን ዜማ በጣም ብዙዎቻችን እንግዲህ የምናስታውሰው የምንወደው ዜማ ነው። እንደውም አንድ ወታደሩ ሌ ይታያል፣ እንደዚህ እያነባ ሲያዜም እና፣ እሱ የሱ መልክ ነው የሚመጣብኝ ይህን ዜማ ሳዳምጠው። ስሜቱን በጣም አድርገህ ነው ያጋባህብን። ውበቱ በጣም ልዩ ነበር። እዚህ ጋር አሁን ስለ ቅኝት ስለ ሪትም ምናምን እናውራበት ጊዜ ስላለፈ ለመናገር ምፈልገው ውበት ላይ ነው እና ውበቱ በጣም ጥሩ ነበር። እኛ በጣም ስሜት ውስጥ እንድንገባ አድርገህናል። እንዲህ አይነት ዜማ በዚህ አይነት ባንተ አሁን ባለህ ኤክስፒሪየንስ እና እድሜ አንተ ብቻ በደንብ በምትደመጥበት ከኋላ ያለው የባንድ ነገር ብዙ እንዲህ አጃቢው ባልበዛበት ዜማ ላይ በዚህ ልክ ጫወትን በጣም ማድነቅ እፈልጋለሁኝ። ለአንተ ማስር ሰጥቻለሁ። እሺ፣ እኔም ከዘሩ ልጀምር። ዘሩ በጣም ጎበዝ ሳክስፎኒስት ብቻ ሳይሆን በተለይ ከኛ እኔ ብዙ ሙዚቃዎችን ሪከርድ አድርጌዋለሁ። ለምሳሌ ማርማርን በራሴው ዜማ ግጥም፣ ቅንብር የተሰራውን እሱ ነው የተጫወተው። ሌላ የቡዛዩም ላይ ስራዎችን እና ለማንሳት የፈለግኩት ምንድነው የእኛን ሳውንድ ሁሉ የስቲዲዮ ሳውንድን በመቀየር ደረጃ በጣም አሪፍ ትሆነ ያለው በጣም የሚገርቡ እና ሁልጊዜ ነው እኔ አድርቄው አላቅን በአካል ዛሬ በዚህ አጋጣሚ ከሙዚቃ ጀርባ ሳውንድ በመቀየር በጣም ለጆሮችን ሙዚቃዎችን ከጀርባችን ያለ ነው ዛሬ ከኛ ጋር በመደኘትህ በጣም ነው ደስ የሚለኝ። እናመሰግናለን። እሺ፣ ከናሁም ልጀምር። ናሁም ከመግቢያው ጀምሮ ባስገራሚ ድምጽ ነው ያስደመምከን። ዛሬ በደንብ ስትዘጋጅ እንደነበረ በጣም ያስታውቃል። ዛሬ የታየኝ ነገር ምንድን ነው? በጣም በእናንተ የምኮራበት ነገር የላይቭን ሙዚቃ ሌላ ሌቭል ውስጥ ነው የከተታችሁት። አንበሳ አስር ሺህ ፕላስ ነው የሰጠውትን በደንብ ውጤት። ብዙ ነገር ነው የምንጠብቅበት። ሱራፌል ከመግቢያው ከእንጉርጉሮ ጀምሮ በሚያስገርም ጉልበት፣ በጣም ደስ ያለኝ ስሜቱን በሚገባ ገልጸ ሆን የገባኸው አንተም በደንብ ዝግጅት እያደረግክ እንደነበር ያስታውቃል። የድምፅ ብቃት በደንብ ነው የጨመርከው። አውዘር ያነሳውንም ሀሳብ እኛ በፊት ስለምናቅ በደንብ ነው ቶን የመጣው። በሚገርም ሁኔታ ነው ለውጠን ስለምናቀው። ሌላው አንዳንድ በራስ የጨመርካቸው ደግሞ ቅላጼዎችና እንደ ዜማዎችን በጣም አሪፍ ናቸው። ውበት ነው። እንደውም ጓደኞቼ ቀድመው ተነሱኝ። እኔ ውጤት እየሰጠው እያለ ስለቸኮልኩ ነው። እኔም ለአንተ አስር ሺህ ነው የሰጠሁት። በርታ። ዛሬ እናም በሸብሻለን አስር ናሁም እና ሱራፌል እንኳን በድጋሚ ተገናኘን። ነጥብ አስተያየት ከመስጠት በፊት ዘርሽ አብረህን ስላለህ በጣም ደስተኞች ነን። በነገራችን ላይ ሰላምዬ አሁን ሽሹሜ የባለቤቴ የአክሊሉና የዘርሽ መምህር አንድ ናቸው ብላለቻለን። እኔ ደግሞ የአክሊሉ ተማሪ መሆን ይታወቃል እና እኔ የልጅ ልጅ ነኝ ማለት ነው ለነሱ እና ዘርሽ እንደ ተማሪም ታናሽ ወንድም እንደመሆንም በሳክስፎን አጫወትህ በጣም ከሚቀኑት ሰዎች ውስጥ አንዱ ነኝ ነኝ ይሄንን በደምብ እንደው ልነግርህ እፈልጋለሁ። የእውነት የእውነት በጣም ጎበዝ ሙዚቀኛ ነው ዘሪሁን። ሶ ዛሬ ከብዙ ልምድህ ከብዙ እውቀትህ እያካፈልክ እንደምትቆይ እምነቴ ነው። ፋና ላምሮትም ደሞ ሌላ ኤክስፒሪየንስ ነው እንደምታየው። ስለዚህ በጣም ኤንጆይ እንደምታደርገውም ተስፋ አደርጋለሁ። በጣም እሺ፣ እሺ። ናሆምና ስራፌል በጣም የሁለታችሁም የእውነት በጣም ድንቅ አቀራረብ ነው። የዘንድሮ የአምስተኛ የፋና ላምሮት የአሸናፊዎች አሸናፊ ውድድር ለኛ ነው በጣም ከባድ የሚሆነው። እንግዲህ እግዚአብሔር ይርዳችሁ ያለን ነው። ብዙ ሰው እናምናለን፣ ይረዳናል። ናሆም በጣም አሪፍ አጫዋት ነው የተጫወተው ከሙዚቃውን ከነሙሉ ክሩ። ያንተ ብቻ ፐርፎርማንስ ሳይሆን የባንዱም ባክ ቮካሊስቶቹም በጣም የሚገርም ነበር። እውነቴን ነው። በጣም ሪኮርድድ የሆነ ላይቭ የማይመስል አይነት ፐርፎርማንስ የነበረው የመጀመሪያው ላይ ያለው የእንጉርጉሮ ፓርት በጣም ቴክኒካሊ ለመስፈን አስቸጋሪ እንደሚሆን ይገመታል። ቴክኒካል ነገር እንዳላወራ ጠቅለል አድርጌ ላወራው ብዬ ነው። እና ይሄ ከማይነር ወደ ሜጀር ምናምን የሚቀያየርበት ፓርት ያስቸግራል። ግን ጥሩ ነው የተጫወትከው፣ በጣም ጥሩ ነው የተጫወትከው። እሱን ፓርት ነበር እንደ በጣም መስማት ፈልጌ ነበረው። እና በጣም ጥቂት የሚባሉ ቅር የሚሉ ቦታዎች ቢሆኑ ለእኔ ግን አጠቃላይ ውበቱ እጅግ በጣም ገዝቶኛል። ስለዚህ ማን ከማን ያንሳል በሚለው አስር ሽን የሰጠው ሱራፊል፣ ይህንን ሙዚቃ እንዲህ ተጀምሮ እስከሚያልቅ በእንደዚህ ፎርም ለማቅረብ መወሰንህን በጣም ነው የማደንቅልህ። የእውነቴን ነው የምልህ፣ በጣም በቃ የትክክለኛ ውሳኔ ነው። ትክክለኛ ውሳኔ የሆነው ግን በጣም አሪፍ አድርገህ ስለተጫወትክ ነው፣ እና ትክክለኛ አካሄድ ነው የሄድከው። ፋልሴቶ በጣም አሪፍ ነበረ አንዳንድ ቦታዎች ላይ ሆም ብለህ የቀየርካቸው የዜማ አካሄዶች ደግሞ በጣም ያስፈልጉ ነበር። ለምንድን ነው እንደዚህ አይነት ተደጋጋሚ የዜማ ስትራክቸር ያላቸው ነገሮች ሲመጡ ለጆሮችን ድጋሚ በሰማነው ቁጥር ድጋሚ በሰማነው ቁጥር አሰልቺ እንዳይሆን ትንሽ የዜማ ቅርጾችን መቀየር እንደ ቫሊዮ አድም ነው። ሌላ ደግሞ አሰልችነቱን የሚያጠፋ ሌላ የውበት መግለጫ መንገድ ነው እና በጣም በጣም አድንቄ ያለውኝ ድፍን አስር ሺህ ነው መሰጠለ